ማህሌት በጣም ትልቅ ችግር ገጥሟታል ማለት ነው። እንግዲህ ማህሌት ምን አድርጋ ነው ችግር የገጠማት ካልን፣ የዝናን ስልክ አውጥታ፣ የኤፍራታን ምክር ተቀብላ የዝናን ስልክ አውጥታ ኢንፎርሜሽኑን፣ ያለውን መረጃ በሙሉ ልትወስድበት ስትል ከእንቅልፍ ነቅቶባታል ማለት ነው። እንግዲህ እሷ ያው ቀስ አድርጋ ከኪሱ ማውጣት ችላ ነበረ። ይሄ ብቻ ግን በቂ አልነበረም። ዝና ያው እንደሚጠጣ አንዳንዴ ራሱንም እንደሚስት ስለሚያውቅ የሆነ ሰው ስልኬን ቢያገኘው ብሎ ስለሚያስብ እንኳን እሱ የወንጀል ስራ የሚሰራው ማንኛውም ሰው ስልኩን ፓተርን ያስቀምጣል እና እሱም እንግዲህ ፓተርን አስቀምጦበት ስለነበረ ቁጥሩን መክፈት አልቻለችም። የአይን አሻራ ይኖረዋል ብላ እንግዲህ ስልኩን አይኑ ስር ስታስጠጋ ነው እጅ ከፍንጅ የያዛት ማለት ነው። ከዚህ በኋላ አልምርሽም አንቺ ከሃዲ። ሲጀመር ኔንኝ አንቺን ወደ እኔ ሳስጠጋ የቀረው ነገሩ ብሎ እንግዲህ በጣም ነው ስቃዋን ያበላት ማለት ነው። ሰላም ሰላም ወዶች፣ ይሄ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዝና የገጠመው ነገር አለ። ዝና በጣም ድብቅ ብዙ ሚስጥሮች አሉት። እነሱንም እንግዲህ መሀል የትምሰት ጠይቀው የሁልሽ አንቺ ድድብነት ሽን ይዘሽ አርፈሽ ተቀመጭ፣ እንደዚህ እንደዚህ አይነት ጥያቄን አትጠይቂ ብሏል። ለምሳሌ ብሩቅ አስሬ ብሩክ ትላለች እና ቆይ አንቺ ብሩክ እንትወጂዋለሽ እንዴ ሲላት ጊዜ አረ እኔ ያልወዶ ምን የምወዶ አንተን ብቻ ነው ብላለች። እና እኔም ብቻ ከሆነ ታዲያ ለምን አስሬ ብሩክ ብሩክ ትይብኛለሽ? አይ እኔ ኮ ገርሞኝ ነው። ቤቱ አልተሸጠም ሲባል እንዴት ብዬ ነው። በዛ ላይ ደግሞ ሁሉም አያውቁም። አንቺ ዝንበይ ሲጥ እንዳላረግሽ፣ ጭራሽ የቤቱን ጉዳይማ ሄደሽ እኮ ነገርሻቸዋለ። እንዳሁን ሁሉም ያውቃሉ እንዴ እሺ ዝና፣ ከዚህ በፊት እንዴት አንተ ብቻ አወቅ ስትለው ጊዜ እኔና እሱ ብቻ ነን የምናውቀው ብለዋታል። እና እንዴት ማለት እንዴት አንተና እሱ ምን አገናኝቷቸው ስትለው ጊዜ ውልሻ ድጋሚ ደደብነት ሲኒዘሽ አርፈሽ ተቀመጭ ብለዋታል ማለት ነው። እንግዲህ በጣም ደስ የሚል ጊዜ አሳልፈዋልኝ ሞገስና ሞገስ እና ሉላ በጣም ደስ የሚል ጊዜ አሳልፈዋል። እንዲሁም ዳጣ ማለት ነው እንግዲህ ሉላ እስኪ ኬክ ጋብዘ ብለው ነበረ። ሞገስም እሺ ግን ላምጣልሽ ወይስ እንሂድ ሲላት ጊዜ እንሂድ በማለቷ እንግዲህ አብረው ሂደው ነበረ። በነገራችን ላይ ዛ ላይ በጣም የሚያስፈራ ነገር ነበረ። እሱ ምንድን ነው ስቲል ሞገስ የሚመስለው የሚከታተለው ዝና በስልኩ መስሎታል። ግን ዝና የሚከታተለው በሞባይሉ በስልኩ ሳይሆን በኢቴም ካርዱ ነው። ልክ የኢቲኤም ካርዱን አስገብቶ ማለትም የሉላን የኢቲኤም ካርድ ሳንቲም ሲያወጡ ዝና ኢንፎርሜሽን ይደርሰዋል ማለት ነው። ስለዚህ እሱ ግን የመሰለው ምንድን ነው በስልኬ ነበረ የመሰለውና እንዴት ግን፣ እንዴት እናደርጋለን ሞገሴ? አሁን እኮ ብንወጣ ዝና ይመጣብናል ስትለው ጊዜ አይ አይመጣም በነገሮች ላይ ዝና የሚከታተለኝ በስልኬ ነበረ፣ ሲሙን አውጥቼ ጥይዋለሁ፣ ከዚህ በኋላ አይከታተለኝም ብሏታል ማለት ነው። እና እሷም እሺ በቃ እንደዛ ከሆነ መልካም ብላ ነበረና፣ በኢቴም ግን ብር ቢያወጡ ኑሮ ዝና መምጣቱ አይቀርም ነበር። ዝና በጣም እየተናደደ ነበር። ዛሬ ምን ብሏን ዝና? እኔ ዝና ክብሬ የተነካ? ሁሉ ነገሬ ቀርቶ እኮ ክብሬን ባተርፍ ነበር የሚሻለኝ። እንዴት ተደፈርኩኝ እንዴ? ሞገስ ሚስቴን ወሰደ ዝም አልኩኝ። ሉላዬን ወሰደ በቃ ተርመጥምጧን፣ ተርመጥምጧ በዛ ላይ ደግሞ ጭራሽ ብሩክ ደበደበኝ በአደባባይ። አሁንም ደግሞ መድብን ወንድሙ ደግሞ ደበደበኝ። አሁን እየተናኩ ነው። ምንድነው ማድረግ ያለብኝ እያለ ጭራሽ ንቀቱ በስቶበት በስቶበት ጭራሽ ማህሌትን ስልኩን ሰርቃ ችከፍ እንዲያዛት ዝና አሁን ላይ እየተዋረደ ይገኛል ማለት ነው። ብዙ ጊዜ ሰዎች ራሳቸውን ከፍ ከፍ ሲያደርጉ አወዳደቃቸው ከባድ ነው የሚሆነው እና ሞጌ እንግዲህ ምን ብሏታኒኝ? ሉላን ምን ብሏታል ሞገስ እንግዲህ ምን ነው ዝና ናፈቀሽ እንደ ሲላት ጊዜ በጣም በጣም ነው እንጂ የናፈቀኝ ብላ ብዙ ስቃለች ማለት ነው። በነገራችን ላይ ዝና የሚናፈቅ ሰው አይደለም። ለማህሌት ራሱ ዝና ምን ብሏት? እኔ ኮ እኔ እወድሃለሁ ብላ ነበረ ማህሌት ማለት ነው ዝናን። ዝና ምን ብሏታን? እባክሽን ተይ እንኳን አንቺ ሉላ፣ እንኳን ያን ሁሉ ነገር እያደረግኩላት ያን ሁሉ ነገር እየሆንኩላት ስንት ነገር እያደረግኩላት እንኳን ብሏል ማለት በነገራችን ላይ ዝና ለሉላ ምን የሚያደረገላት ነገር የለም። እንደዛ ጥቁር አስለብሱ፣ ሐዘን ውስጥ አስገብቱ፣ እንደዛ አስሯት፣ ብዙ ነገሯን ነው ያጎደለው ማለትም፣ ያው አካሏ ምኗ ባይነካም ግን ሞራሊቲ ብዙ ነገር ነው ያደረጋት ማለት ነው። ይህንንም ያደረገችው እንግዲህ ለሞገስ ስትል ነው፣ ለፍቅር ስትል ብዙ ነገር ሆናለች ማለት ነው። እና ሞጌ ምን ብሏታ? እሺ እንወጣለን ውጭ ከሆነ ኬኩን መብራት የምትፈልጊው? እሺ እንወጣለን ብለዋት ግን ቆይ እኔ ጋር መውጣት ደስ ይልሻል? እንደ ሲላት አዎ በጣም ነው ደስ ደስ ይለኛል፣ በጣም በጣም ነው ምኮራበ፣ አንተ ጋውኝ ሴቶች ቢያዩኝ ሁሉ ነገር በጣም ነው ደስ የሚለ ብላለች። እንግዲህ እውነት ለመናገር ሉላ ሞገስን በጣም ነው የምትወደው። ለዛም ነው አብሬ መውጣት ፈልጋለውኝ አንተ ጋር ሲወጣ ደስ ይለኛል ያለችው ማለት ነው። እንግዲህ ከወጡም በኋላ ዳጣን ጠርተዋት ኬካቸውን በልተዋል። ከዛ በኋላ የተፈጠረው ነገር ግን ምንድን ነው እንግዲህ፣ በጣም የሚያሳዝን ነገርም አለ አንዳንዱ ከሱም ውስጥ እንግዲህ የተፈጠረው ነገር እንዴት ነው በእርግጥ እነሱ ፈጣሪ አውጥቷቸዋል። የቴሙን አውጥተው ቢሆን እንዳልኳችሁ ዝና መጥቶ ችግር ይፈጠር ነበር። እዛ ላይ በጣም ያስፈራ ነበረ። ነገር ግን ብራችን ቆይ ይደማመር እና ይሞላል ብለዋል ካልሞላላቸው ለዝና ሲደውሉ ዝና እሳት ለብሶ እሳት ጎርሶ ነው የሚሄደው ምክንያቱም አሁን ላይ ዝና ያለው በጣም ተናዶ ነው በማን በማህሌት ማህሌትም በነገራችን ላይ በድጋሚ ሲጥል አርግሽ እያላት ነበረ እንዲ በጣም ነው የተናደደባት ምክንያቱ ደግሞ ምንድን ነው አንደኛ ነገር ማጥፋት ማጥፋት ጥፋት ብቻ ነው ስራዋ ማለት ነው በሱ ዘንድ ሲታይ ሁለተኛ ነገር ደግሞ አታድርጊ የተባለችውን ሁላ ነው የምታደርገው በነገራችን ላይ ዝና ከፈሱ ጋር የሚጣላ ሰው ይመስላለኝ። ከመሀል ትንጥ የነገር ነው የሚፈልገው ትንጥ። አሁን ይሄንን እንግዲህ እንደዚህ ስጥ ያደረጋት ምን አድርጋ ነው ሂዳ፣ ቤቱ አልተሸጠም ገና ደግሞ ይግባኝ ጠይቃለሁኝ፣ ቤቱ ደግሞ ይገባኛል በማለቷ ያን ሄዳጣም አይገባሽም ያለቻት ጊዜ ማለት ነው። በዚህ መልኩ ሲጣርጉ ሊገላት ነበረ። አሁንም ደግሞ አሁን በእርግጥ አዎ ሂዳ የተናገረችው እሷ። ለምንድን ነው ታዲያ የክስ ወረቀትም ስትሰጥ ሳልናገር እንዴት ሰጣለሁ ብላለች። እዚህ ጋር ልክናል እሷም እና ዝና ግን ለምን አፈሻ አይቋጥርም እንደምን አይነት ስንሽ ብሎ ብቻ በጣም ተቆጥቷት፣ ከዛ በኋላም እንደዚህ ሲጣርጎ ሊገላት ነበር። ሰው ባይኖር ይሄኔ በጣም ችግር ነበረ ማለት ነው። ሰዎቹ እያዩነ ነው ስላለችው ነው የተዋት እና ቅድስትዬ ደግሞ ቤት እያጸዳች ነበረ። ቤት እያጸዳች እያለ አጋጣሚ የብሩክን ልብስ እዚህ ጋ አግኝታለች እና በጣም ደስ ብሏት በቃ ልብሱን አቅፋለች። ክሱን ያገኘችውን የመሰላትኝ ልጁን፣ ልብሱን፣ ልብሱን አቅፋ ምን ብላ በጣም ተደስታ እያለ በአጋጣሚ አስሬ ስትስም ልብሱን። ትንሽ ቆይታ ግን ልብሱ ላይ ደም ነገር ስላየች በጣም አዘነች፣ በጣም ደነገጠች። በቃ ወይኔ ጋሼ ምን ሆነ ብላ ብቻ ድንግርግር ድንግጥግጥ ብላ ነበረ። እናም በድንጋጤ ሳታስበው ምሳሌን ጠርታታለች። ምሳሌ መጥታ ምን ነው ምንድን ነው ቅድስትዬ? እኔን እኔና ምን እያለ እነስሬን እየጠረጋችሁበት ይሆን ስትላት አዋው ለዛ ኮነ ያኔ የጠረግንበት እዚህ ነበረ። ተረስቶ ናው የጋሼ ልብስ ነው፣ በዛ አጋጣሚ ነው እዚህ የተገኘው ብላ እንግዲህ መለሳላት አለች ማለት ነው። ምሳሌ በጣም ነበር የምትቀውጠው ያባቷ መሆኑን ብታውቅ። መድብንም ደጋግሞ ነግሯታን። ለቅድስት ደቅ ቅድስት አታልቅሽ፣ በቃ እንደ አንቺ ጥሩ ልጅ ነሽ፣ በጣም ጥሩ በጣም ጨዋ ልጅ ነሽ። ከዚህም በፊት ብሩክም ነግሮኛል፣ ማህሌትን ከመሄዷን በፊት፣ ከዚህም በኋላም አሁን በጣም ደና ልጅ ነሽ ስለዚህ አታልቅሽ ብለዋታል ማለት ነው። እሷ በጣም እያለቀሰች ነበረ። ምን ሆኖ ይሆን ጋሽ? ምን ነክቶት ይሆን ጋሽ? እንዴት ሆኖ ይሆን ጋሽ? በቃ ልቅሷ በጣም ማለት ነውና፣ መድብን ግን አረጋግቷታል። እንዲሁም ደግሞ መድብን ምን ጠይቋታል? ቅድስቴ ግን እስካሁን ይህን ክላስ አታቂውም ምናምን ብሎ ስለ ብሩክና ስለ ሷ ጠይቋት ነበረ። በነገራችን ላይ አሪፍ ላይ ነበሩ። አሁን እስካሁን ድረስ አሪፍ ላይፍ ይኖራቸው ነበረ። እንግዲህ ብሩክ ከሄደበት ይመጣል ለዚህም ደግሞ ኤፍራታን መጠቀሚያ አድርገዋታል ማለት ነው። በጣም ደስ የሚለው ነገር ኤፍራታም እሺ ብላለች። እንግዲህ መድብን እና ዳጣ ወደ እና ኤፍራታ ቤት ሄደው ነበረ። ከዛም ያገኟት ኤፍራታን ነው ማለት ነው። ስለዚህ ኤፍራታም ምንልሽን ሁሉ እሽ ካልሽ ደህና ብር፣ ደህና ገንዘብ ሰጥሻለሁ ብሏታ ነኝ መድብን። እሷም እሺ ብላ ተቀብላለች ማለት ነው። ብሩን ለመቀበል ስትል ማህሌትን አሳልፋ ልትሰጣት ነው። ለዚህም ነው ማህሌትን አሳልፋ ልትሰጥ ስለሆነ ነው ማህሌት ደውላ ምናለቻት? ወይን ኤፍራታ አሁን ያለበትን ቦታ ብታቂ ኖሮ እኔ እኮ ከዝና ጋር ነኝ፣ ከዝና ጋ ሆቴል ነን ስትላት፣ በጣም ነበረ ደስ ያላት። ዋው እንኳን ተሳካልሽ፣ በጣም ደስ ይላል። ስለዚህ አሁን የሆነ ነገር አድርጊ፣ በቃ ኢንፎርሜሽን ተቀበዩ፣ ስልኩን ተቀብለሽ ከስልኩ ላይ አውጪ፣ ስልኩ ላይ ያሉትን መረጃ በሙሉ። ለምን እሱ ድብቅ ነው፣ ስራውን አይናገርም። ስለዚህ ስራውን ስለማይናገር እነሱ በአቋራጭ ስለሱ ስራ ለማወቅ ነው። በዛ ላይ ደግሞ ከስራው በተጨማሪ ደግሞ የግል ፕራይቬት ነገሮችን ወደ ስልክ ሽር አድርጊ። እኔ ያልነግርሽ ማለት አንቺ ተችይበታለሽ፣ በቃ ለማስታወስ ያክል ነው። አሁን እንዳልኩሽ አድርጊ ከስልኩ ላይ ብዙ ነገሮችን ውሰጅበት ብላት ኤፍራታ ነግራት፣ እሷም የኤፍራታን ቃል ሰምታ ገደል ገብታለች ማለት ነው። እና እንግዲህ የኤፍራታ በዚህ መልኩ ገንዘብ ሰጥሻለሁ ባይሆን የምታጣሪልኝ ይሄን ይሄን ይሄንን ነገር ነው። በተለይ ደግሞ ማህሌትን በደንብ ጠይቂያትኝ። ስለ ዝና የሆነ የተደበቀ ነገር አለ፣ ወንድሜን ማግኘት አለብኝ ብሏል መድብል ወንድሜን ሳላገኝ እዚህ ቀስቀስ አልልም ያለ ነው የሚመስለው። እናም ለዳጣ ምን ብሏታል ማለት ነው? መድብል ምን ብሏታል? ቆይ ግን ኤፍራታ በደንብ ባትነግረን ሲላ ጊዜ፣ ኧረ ትነግረናለች፣ ሳቢ ገጭልሻለሁ ምናምን ብያታለሁኝ። ስለዚህ ችግር የለውም ትነግረናለች ብለዋለች ማለት ነው። እንግዲህ እሺ፣ እንደዛ ከሆነ በጣም አሪፍ። ስለዚህ ማድረግ ያለብንን ነገር ማድረግ አለብን ብሏል ማለት ነው። እና መድብን ሊያደርግ ያሰበው ነገር ምንድን ነው? መድብን እንግዲህ የሚሞት ሰው ስላለ ነው ሲላት፣ እንዴ ደነገጠች ማለት ነው። በጣም ነው የደነገጠችው። ዳጣ በጣም ደነገጠች እና ዳጣ በጣም ደንግጣ እንዴ፣ እኔ ቤተሰቦችን አግኝቻለሁ፣ መኖር ፈልጋለሁ ትላለች። እና ከዛ እሱ የሚላታን እንደ ረመን በወጣ ሻንቺ ምን አድርገሽ ሻንቺን አይደለም ብሏታል። እና እንግዲህ መድብን ማን እንዲገድል ፈልጎ ነው ስንል ሊገድል የፈለገው ዝናን ይመስላል። ምክንያቱም ዝና ጋር ብዙ ነገር አለ። ለዛ ነው ዳጣ መንብላለች ለሞገስ። እንዴ ቆይ ግን ምንድነው ነገሩ? ሁሉም ነገር ዞሮ ዞሮ ሄዶ ሄዶ ከዝና ላይ ነው የሚያርፈው። እንዴ ዝና፣ ቆይ ለምን አይፋታንም ብላ በጣም ተናግራለች ማለት ነው። እና መክብብ እንደዛ ያለው ዝናን ነው ማለት ነው። እንግዲህ በቀጣዩ ክፍል ምን ሊሆን ይችላል የሚለውን ሞገስም ይመጣል ግን እንዴት ነው የሚመጣው የሚለውን የምና የሆነ ለዛሬ ሽላችሁ መጣወት ይህን ይመስል ነበረ። በያላችሁ በሰላማችሁ ይብሳለን። ውድ ቤተሰቦቼ ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ውዶቼ።